ጸጋና ሰላም በያላችሁበት ይብዛላችሁ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን። ዛሬ እንግዲህ በጌታ ጸጋ 48ኛ ቀናችን ላይ እንገኛለን። መስከረም አንድ ዘፍጥረት አንድ ጳጉሜ አምስት ራዕይ 22 ብለን መጀመር ነው ጉዞ። ዛሬ የምናንበው ክፍል ዘሁልቆ ምዕራፍ 31 እስከ 33 ድረስ ያለውን ይሆናል። አብረንና እናንብብ በጌታ በኢየሱስ ስም አነባለሁ። ኦሪዘ ሁልቆ ምዕራፍ 31 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ስለ እስራኤል ልጆች በቀል ምድያማውያንን ተበቀል። ከዚያም በኋላ ወደ ወገኖች ትከማቻለ። ሙሴም ሕዝቡን ከእናንተ መካከል ሰዎች ለጦርነት ይሰለፉ፣ ስለ እግዚአብሔር በቀል ምድያምን ይበቀሉ ዘንድ በምድያም ላይ ይሄዱ። ከእስራኤል ነገዶች ሁሉ ከየነገዱ አንድ ሺህ ሰው ወደ ጦርነት ስደዱ ብሎ ተናገራቸው። ከእስራኤልም ማዕላፋት አስራ ሁለት ሺህ ከየነገዱ አንድ አንድ ሺህ ለጦርነት የተሰለፉ ሰዎች ተሰጡ። ሙሴም ከየነገዱ አንድ አንድ ሺህ ወደ ጦርነት ሰደደ። እርሱንና የካህኑን የአላዛርን ልጅ ፊናሐስን ወደ ጦርነት ሰደዳቸው። የመቅደሱንም እቃ፣ የሚነፋውንም መለከት በእጁ ሰጠው። እግዚአብሔርም ሙሴን እንዳዘዘው ከምድያም ጋር ተዋጉ። ወንዶችንም ሁሉ ገደሉ። ከተገደሉት ጋር የምድያምን ነገሥታት ገደሏቸው። አምስቱም የምድያም ነገሥታት ኤዊ ሮቆም፣ ሱር

የቢኦርን ልጅ በለአምን ደግሞ በሰይፍ ገደሉት። የእስራኤልም ልጆች የሚዲያምን ሴቶችና ልጆቻቸውን ማረኩ። እንስሶቻቸውንና መንጎቻቸውንም ማረኩ እንስሶቻቸውንና መንጎቻቸውንም እቃቸውንም ሁሉ በዘበዙ። የተቀመጡባቸውን ከተሞቻቸውን ሁሉ፣ ሰፈሮቻቸውን ሁሉ በእሳት አቃጠሉ። የሰውንና የእንስሳን ምርኮና ብዝበዛ ሁሉ ወሰዱ። የማረኳቸውንም ሰዎች ምርኮውንና ብዝበዛውን ወደ ሙሴና ወደ ካህኑ ወደ አላዛር፣ ወደ እስራኤልም ልጆች ማህበር በዮርዳኖስ ማጠገብ በኢያሪኮ ፊት ለፊት በሞአብ ሜዳ ወዳለው ሰፈር አመጡ። ሙሴና ካህኑ አላዛርም የማህበሩም አለቆች ሁሉ ከሰፈሩ ወደ ውጭ ሊገናኟቸው መጡ። ሙሴም ከዘመቻ ከተመለሱት በጭፍራ አለቆች በሻለቆችና በመቶ አለቆች ላይ ተቆጣ። ሙሴም አላቸው በውኑ ሴቶችን ሁሉ አዳናችኋቸውን? እነሆ እነዚህ በፌጎር ምክንያት በበላአ ምክር እግዚአብሔርን ይበድሉ ዘንድ ለእስራኤል ልጆች እንቅፋት ሆኑ። ስለዚህም በእግዚአብሔር ማህበር ላይ መቅሰፍት ሆነ። አሁን እንግዲህ ከልጆቹ ወንዱን ሁሉ ግደሉ፣ ወንድንም በመኝታ የሚያውቁትን ሴቶች ሁሉ ግደሉ። ወንድንም የማያውቁትን ሴቶች ልጆችን ሁሉ ግን ለራሳችሁ አድኗቸው። ከሰፈሩም ውጪ ሰባት ቀን ስፈሩ። ሰውን የገደለ ሁሉ የተገደለውንም የዳሰሰ ሁሉ እናንተ የማረካችኋቸውም በሶስተኛውና በሰባተኛው ቀን ሰውነታችሁን ንጹህ አድርጉ። ልብስንም ከቁርበትም የተዘጋጀውን ሁሉ ከፍየልም ጠጉር ከእንጨትም የተሰራውን ሁሉ ንጹህ አድርጉ። ካህኑም አላዛር ከሰልፍ የመጡትን ሰዎች አላቸው። እግዚአብሔር ሙሴን ያዘዘው የሕጉ ስርዓት ይህ ነው። ወርቁንና ብሩን ናሱንም፣ ብረቱንም፣ ቆርቆሮውንም፣ አረሩንም በእሳት ለማለፍ የሚችለውን ሁሉ በእሳት ታሳልፉታላችሁ፣ ንጹህም ይሆናል። ነገር ግን በማንጻት ውሃ ደግሞ ይጠራል። በእሳትም ለማለፍ የማይችለውን በውሃ ታሳልፉታላችሁ። በሰባተኛው ቀን ልብሳችሁን እጠቡ፣ ንጹህም ትሆናላችሁ። ከዚያም በኋላ ወደ ሰፈሩ ትቀርባላችሁ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። አንተና ካህኑ አላዛር፣ የማህበሩም አባቶች አለቆች፣ የተማረኩትን ሰውና እንስሳ ቁጠሩ። ምርኮውንም በተዋጉትና ወደ ሰልፍ በወጡት በማህበሩም ሁሉ መካከል አስተካክለህ ክፈል። እነዚያም ከተዋጉት ወደ ሰልፍ ከወጡት ሰልፈኞች ዘንድ ከሰዎችም፣ ከበሬዎችም፣ ከአህዮችም፣ ከመንጎችም ከአምስት መቶ አንድ ለእግዚአብሔር ግብር አውጣ። ከድርሻቸው ወስደ ለእግዚአብሔር ለማንሳት ቁርባን ለካህኑ ለአላዛር ሰጠው። ከእስራኤልም ልጆች ድርሻ ከሰዎች ከበሬዎችም፣ ከአህዮችም፣ ከመንጎችም፣ ከከብቶችም ሁሉ ከአምሳ አንድ ትወስዳለህ። የእግዚአብሔርንም ማደሪያ አገልግሎት ለሚጠብቁ ለሌዋውያን ትሰጣለ። ሙሴና ካህኑ አላዛርም እግዚአብሔር ሙሴን እንዳዘዘው አደረጉ። ወደ ሰልፍ የሚወጡ ሰዎች ከወሰዱት ብዝበዛ ያስቀሩት ምርኮ እንዲሆነ 675 ሺህ በጎች፣ 72 ሺህ በሬዎች፣ 61 ሺህ አህዮች፣ ወንድ ከማያውቁ ሴቶችም 32 ሺህ ነፍስ፣ በዘመቻም ለነበሩ ሰዎች ድርሻ የሆነ እኩሌታ ከበግ 337 ሺህ አምስት መቶ በጎች ነበረ። ከበጎችም የእግዚአብሔር ግብር ስድስት መቶ ሰባ አምስት ነበረ። በሬዎችም ሰላሳ ስድስት ሺ አምስት መቶ ነበሩ። የእግዚአብሔር ግብር ሰባ ሁለት ነበረ። አህዮቹም ሰላሳ ሺ አምስት መቶ ነበሩ። የእግዚአብሔርም ግብር ስድሳ አንድ ነበረ። ሰዎቹም አስራ ስድስት ሺ ነበሩ። የእግዚአብሔርም ግብር ሰላሳ ሁለት ነበረ። እግዚአብሔርም ሙሴን እንዳዘዘው ሙሴ ለእግዚአብሔር ለማንሳት ቁርባን የሆነውን ግብር ለካህኑ ለአላዛር ሰጠው። ከእስራኤል ልጆች እኩሌታም ወደ ሰልፍ ከወጡት ወንዶች ላይ ሙሴ የለየው የማህበሩ ድርሻ 337500 በጎች፣ 36000 በሬዎች፣ 30500 አህዮች፣ 16000 ሰዎች ነበሩ። ከእስራኤል ልጆች ድርሻ ሙሴ ከሰውና ከእንስሳ ከ50 አንድ ወሰደ። እግዚአብሔር ሙሴን እንዳዘዘው የእግዚአብሔርን ማደሪያ አገልግሎት ለሚጠብቁ ሌዋውያን ሰጠ። በሰራዊት አላፋት ላይ የተሾሙት አለቆች፣ ሻለቆች እና የመቶ አለቆች ወደ ሙሴ ቀረቡ። ሙሴንም እኛ ባሪያዎች ወደ ሰልፍ የወጡትን ከእጃችን በታች ያሉትን ቆጠርን፣ ከእኛም አንድ አልጎደለም። ሰውም ሁሉ ካገኘው ከወርቅ ዕቃ፣ ከእግር አልቦም፣ ከአንባርም፣ ከቀለበትም፣ ከጉትቻም፣ ከድሪውም ለነፍሳችን በእግዚአብሔር ፊት ያስተሰርይልን ዘንድ ለእግዚአብሔር መባ አምጥተናል አሉት። ሙሴና ካህኑ አላዛርም ወርቁን በልዩ ልዩ የተሰራውን ምቃ ሁሉ ከእጃቸው ተቀበሉ። ሻለቆችም የመቶ አለቆችም ለእግዚአብሔር ለማንሳት ቁርባን ያቀረቡት ወርቅ ሁሉ 16750 ሰቀል ነበረ። ወደ ሰልፍ የወጡ ሰዎች ሁሉ ከምርኳቸው ለራሳቸው ወሰዱ። ሙሴና ካህኑ አላዛርም ወርቁን ከሻለቆችና ከመቶ አለቆች ወስደው በእግዚአብሔር ፊት ለእስራኤል ልጆች መታሰቢያ ወደ መገናኛው ድንኳን አገቡት። ምዕራፍ 32 የሮቤልና የጋድ ልጆችም እጅግ ብዙ እንስሶች ነበሯቸው እነሆም የኢያዜር ምድርና የገላአድ ምድር ለእንስሶች የተመቸ ስፍራ እንደነበረ ባዩ ጊዜ የጋድና የሮቤል ልጆች መጥተው ሙሴንና ካህኑን አላዛርን የማህበሩንም አለቃዎች እንዲህ ብሎ ተናገሯቸው። እግዚአብሔር በእስራኤል ማህበር ፊት የመታው ምድር አጣሮት፣ ዲቦን፣ ኢያዜር፣ ነምራ፣ ሀሴቦን፣ ኤሊያሊ፣ ሴባማ፣ ናባው፣ ባያን ለእንስሶች የተመቸ ምድር ነው። ለእኛም ለባሪያዎች እንስሶች አሉን። እኛስ ባንተ ዘንድ ሞገስን አግኝተን እንደሆነ ይህን ምድር ለባሪያዎች ርስት አድርገህ ስጠን፣ ወደ ዮርዳኖስ ማዶ አታሻግረን ። ሙሴም ለጋድና ለሮቤል ልጆች አላቸው፣ ወንድሞቻችሁ ወደ ጦርነት ሲሄዱ እናንተ በዚህ ትቀመጣላችሁ ሆነ እግዚአብሔር ወደሚሰጣቸው ምድር እንዳይሻገሩ የእስራኤል ልጆች ልብ ለምን ታደክማላችሁ? ምድሪቱን ይሰልሉ ዘንድ ከቃዴስ በርኔ በሰደድኳቸው ጊዜ አባቶቻችሁ እንዲህ ያደረጉ። ወደ ኤሽኮልም ሸለቆ በሄዱ ጊዜ ምድሪቱን ባዩ ጊዜ እግዚአብሔር ወደሰጣቸው ምድር እንዳይገቡ የእስራኤል ልጆች ልብ አደከሙ። በዚያም ቀን የእግዚአብሔር ቁጣ ነደደ። እርሱም በእውነት እግዚአብሔርን ፈጽመው ከተከተሉ ከነዚህ ከቄኔዛዊው ከዮፎኒ ልጅ ከካሌብ እና ከነዌ ልጅ ከኢያሱ በቀር ከግብጽ የወጡት ከሃያ ዓመት ጀምሮ ከዚያም በላይ ያሉት ሰዎች እኔን ፈጽመው አልተከተሉም እና ለአብርሃምና ለይስሐቅ ለያዕቆብም ሰጥ ዘንድ የማልኩበትን ምድር አያዩም ብሎ ማለ። የእግዚአብሔርም ቁጣ በእስራኤል ላይ ጸና። በእግዚአብሔር ፊት ክፉ ያደረገ ትውልድ ሁሉ እስኪጠፋ ድረስ አርባ ዓመት በምድረ በዳ ውስጥ አቅበዘበዛቸው። እነሆም የእግዚአብሔርን መዓት በእስራኤል ላይ አብዝታቸው የተጨምሩ ዘንድ እናንተ የኃጢአተኞች ትውልድ በአባቶቻችሁ ፋንታ ቆማችኋል። እርሱን ከመከተል ብትመለሱ እርሱ ሕዝቡን በምድረ በዳ ደግሞ ይተዋል፤ ይህንንም ሕዝብ ሁሉ ታጠፋላችሁ። ወደ እርሱም ቀርበው አሉት፣ በዚህ ለእንስሶቻችን በረቶች ለልጆቻችንም ከተሞች እንሰራለን እኛ ግን ለጦርነት ተዘጋጅተን ወደ ስፍራቸው እስክናስገባቸው ድረስ በእስራኤል ልጆች ፊት እንሄዳለን። በዚህም ምድር ስላሉ ሰዎች ልጆቻችን በተመሸጉ ከተሞች ይቀመጣሉ። የእስራኤል ልጆች ሁሉ ርስታቸውን እስኪወርሱ ድረስ ወደ ቤቶቻችን አንመለስም። ከዮርዳኖስ ወዲህ ወደ ምስራቅ ርስታችን ደርሶናልና እኛ ከዮርዳኖስ ማዶ ወደዚያ ከእነርሱ ጋር ርስት አንወርስም። ሙሴም አላቸው ይህንንስ ነገር ብታደርጉ ተዘጋጅታችሁም በእግዚአብሔር ፊት ወደ ሰልፍ ብትሄዱ እርሱም ጠላቶቹን ከፊቱ እስኪያሳድድ ድረስ ምድሪቱን በእግዚአብሔር ፊት ድል እስክትሆን ድረስ ከእናንተ ሰው ሁሉ ጋሻ ጦሩን ይዞ በእግዚአብሔር ፊት ዮርዳኖስን ቢሻገር ከዚያ በኋላ ትመለሳላችሁ። በእግዚአብሔር ፊት በእስራኤል ዘንድ ንጹሐን ትሆናላችሁ። ይህች ምድርም በእግዚአብሔር ፊት ርስት ትሆንላችኋለች። እናንተ ግን እንዲ እንዲህ ባታደርጉ እነሆ እግዚአብሔርን ትበድላላችሁ፣ ኃጢአታችሁም እንዲያገኛችሁ እወቁ። ለልጆቻችሁ ከተሞች ለበጎቻችሁ በረቶች ስሩ፣ ካፋችሁ የወጣውን ነገር አድርጉ የጋድና የሮቤል ልጆች ሙሴን እንዲህ ብለው ተናገሩት፣ እኛ ባሪያዎች ጌታችን እንዳዘዘ እናደርጋለን። ልጆቻችን፣ ሚስቶቻችንም፣ መንጎቻችንም እንስሶቻችንም ሁሉ በዚያ በገላ አድ ከተሞች ይሆናሉ። እኛ ባሪያዎች ግን ሁላችን ጋሻ ጦራችንን ይዘን በእግዚአብሔር ፊት ጌታችን እንደተናገረ ወደ ጦርነት እንሄዳለን። ሙሴም ካህኑ አላዛርን፣ የነዌንም ልጅ እያሱን፣ የእስራኤልንም ልጆች ነገድ አለቆች ስለ እነርሱ አዘዘ። ሙሴም የጋድና የሮቤል ልጆች ሁላቸው ጋሻ ጦራቸውን ይዘው ከእናንተ ጋር በእግዚአብሔር ፊት ዮርዳኖስን ቢሻገሩ ምድሪቱንም ድል ብትነሱ የገላአደን ምድር ርስት አድርጋችሁ ትሰጧቸዋላችሁ። ጋሻ ጦራቸውን ይዘው ከእናንተ ጋር ባይሻገሩ ግን በከነአን ምድር በእናንተ መካከል ርስታቸውን ይወርሳሉ አላቸው። የጋድና የሮቤል ልጆች መልሰው እግዚአብሔር ለኛ ለባሪያዎች እንደተናገረ እንዲሁ እናደርጋለን። ጋሻ ጦራችንን ይዘን በእግዚአብሔር ፊት ወደ ከናን ምድር እንሻገራለን። ከዮርዳኖስ ማዶ ከወዲሁ የወረስነው ርስት ይሆነልናል አሉ። ሙሴም ለጋድና ለሮቤል ልጆች፣ ለዮሴፍም ልጅ ለመናሴ ነገድ እኩሌታ የአሞራውያንን ንጉሥ የሲዮንን ግዛት፣ የባሳንን ንጉሥ የአግን ግዛት ምድሪቱንና በዙሪያ ያሉትን ከተሞች ሰጣቸው። የጋድም ልጆች ዲቦንን አጣሮትን፣ አሮኤርን፣ ሀጥሮት ሽፋንን፣ ኢያዜርን፣ ዮግባሃን፣ ቤት ነምራን፣ ቤት ሀራንን የተመሸጉ ከተሞች አድርገው ሰሩ። የበጎች በረቶችንም ሰሩ። የሮቤልም ልጆች ሀሴቦንን፣ ኤልያሊን፣ ቅሪያታይምን፣ ስማቸው የተለወጠውን ናባውን፣ በአልሜዮንን፣ ሴባንን ሰሩ። እነዚህም የሰሯቸው ከተሞች በሌላ ስም ጠሯቸው። የምናሴም ልጅ የማኪር ልጆች ወደ ገለአድ ሄዱ፣ ወሰዷትም፣ በእርሷ የነበሩትን አሞራውያንን አሳደዱ። ሙሴም ለምናሴ ልጅ ለማኪር ገለአድን ሰጠ፣ በእርሷም ተቀመጠ። የምናሴም ልጅ ኢያዕር ሄዶ መንደሮቿን ወሰደ፣ የኢያዕር መንደሮች ብሎ ጠራቸው። ኖባህም ሄደ፣ ቄናትንም መንደሮቿንም ወሰደ፣ በስሙም ኖባህ ብሎ ጠራቸው። ምዕራፍ 33 የእስራኤልም ልጆች ጉዞ ከሙሴና ከአሮን እጅ በታች በጭፍሮቻቸው ከግብጽ በወጡ ጊዜ እንዲህ ነበረ። ሙሴም በእግዚአብሔር ትእዛዝ እንደጉዟቸው አወጣጣቸውን ጻፈ። እንዳወጣጣቸውም ጉዟቸው እንዲህ ነበረ። በመጀመሪያው ወር ከወሩም በ15ኛው ቀን ከራምሴ ተጓዙ። ከፋሲካ በኋላ በነጋው የእስራኤል ልጆች ግብጻውያን ሁሉ እያዩ ከፍ ባለች እጅ ወጡ። በዚያም ጊዜ ግብጻውያን እግዚአብሔር የገደላቸውን በኩሮቻቸውን ይቀብሩ ነበረ። በአማልክቶቻቸውም ደግሞ እግዚአብሔር ፈረደባቸው። የእስራኤልም ልጆች ከራምሴ ተጉዘው በሱኮት ሰፈሩ። ከሱኮትም ተጉዘው በምድረ በዳ ዳርቻ ባለች በኤታም ሰፈሩ። ከኤታምም ተጉዘው በአልዛፎን ፊት ወደነበረች ወደ ፊሃ ሂሮት ተመለሱ በሚግዶል ፊት ለፊት ሰፈሩ። ከፊሃ ሂትሮትም ተጉዘው በባህር ውስጥ ወደ ምድረበዳ አለፉ። በኤታ መንበረሃ የሶስት ቀን መንገድ ሄደው በማራ ሰፈሩ። ከማራም ተጉዘው ወደ ኤሊም መጡ። በኤሊምም አስራ ሁለት የውሃ ምንጮች ሰባ ዘንባቦችም ነበሩ። በዚያ ሰፈሩ። ከኤሊምም ተጉዘው በኤርትራ ባህር ዳር ሰፈሩ። ከኤርትራ ባህር ተጉዘው በሲን ምድረበዳ ሰፈሩ። ከሲን ምድረበዳም ተጉዘው በራፋቃ ሰፈሩ። ከራፋቃም ተጉዘው በኤሉስ ሰፈሩ። ከኤሉስም ተጉዘው በራፊዲም ሰፈሩ። በዚያም ሕዝቡ የሚጠጡት ውሃ አልነበረም። ከራፊዲምም ተጉዘው በሲና ምድረ በዳ ሰፈሩ። ከዚናም ምድረ በዳ ተጉዘው በምኞት መቃብር ሰፈሩ። ከምኞት መቃብር ተጉዘው በሐጼሮት ሰፈሩ። ከሐጼሮትም ተጉዘው በሪትማ ሰፈሩ። ከሪትማም ተጉዘው በሬሞን ዘፋሬስ ሰፈሩ። ከሬሞን ዘፋሬስም ተጉዘው በልብና ሰፈሩ። ከልብናም ተጉዘው በሪሳ ሰፈሩ። ከሪሳም ተጉዘው በቀሄላታ ሰፈሩ። ከቀሄላታም ተጉዘው በሻፍር ተራራ ሰፈሩ። ከሻፍር ተራራም ተጉዘው በሄራዳ ሰፈሩ። ከሃራዳም ተጉዘው በመቅሄሎት ሰፈሩ። ከመቅሄሎትም ተጉ ተጉዘው በታሃት ሰፈሩ። ከታሃትም ተጉዘው በታራ ሰፈሩ። ከታራም ተጉዘው በሚትቃ ሰፈሩ። ከሚትቃም ተጉዘው በሐሽሞና ሰፈሩ። ከሐሽሞናም ተጉዘው በሞስሬት ሰፈሩ። ከሞሴሮት ተጉዘው በብንያቃን ሰፈሩ። ከብንያቃን ተጉዘው በሆር ሃጊዳግ ሰፈሩ። ከሆር ሃጊዳግም ተጉዘው በዮጥበታ ሰፈሩ። ከዮጥበታም ተጉዘው በኤብሮና ሰፈሩ። ከኤብሮናም ተጉዘው በኤጽዮን ጋብር ሰፈሩ። ከኤጽዮን ጋብርም ተጉዘው በፂን ምድረ በዳ ሰፈሩ። ይህችም ቃዴስ ናት። ቃዴስም ተጉዘው በኤዶምያስ ዳርቻ ባለው በሆር ተራራ ሰፈሩ። ካህኑም አሮን በእግዚአብሔር ትእዛዝ ወደ ሆር ተራራ ላይ ወጣ። በዚያም የእስራኤል ልጆች ከግብጽ ምድር ከወጡ በኋላ በአርባኛው ዓመት በአምስተኛው ወር ከወሩም በመጀመሪያው ቀን ሞተ። አሮንም በሆር ተራራ በሞተ ጊዜ ዕድሜው 123 ዓመት ነበረ። በከነአን ምድር በደቡብ በኩል ተቀምጦ የነበረው ከነአናዊው የአራድ ንጉሥ የእስራኤልን ልጆች እንደመጡ ሰማ። እነርሱም በሆር ተራራ ተጉዘው በሴልሞና ሰፈሩ። ከሴልሞናም ተጉዘው በፉሮን ሰፈሩ። ከፉሮንም ተጉዘው በኦቦት ሰፈሩ። ከኦቦትም ተጉዘው በሞአብ ዳርቻ ባለው በጋይ ሰፈሩ። ከጋይም ተጉዘው በዲቦንጋድ ሰፈሩ። ከዲቦንጋድም ተጉዘው በአልሞንዲ ብላታይም ሰፈሩ። ከአልሞንዲ ብላታይምም ተጉዘው በናባው ፊት ባሉት በአብሪም ተራሮች ላይ ሰፈሩ። ከአብሪምም ተራሮች ተጉዘው በዮርዳኖስ አጠገብ በኢያሪኮ ፊት ባለው በሞአብ ሜዳ ላይ ሰፈሩ። በዮርዳኖስም አጠገብ በሞአብ ሜዳ ላይ ከቤት የሺሞት እስከ አቤል ሰጢም ድረስ ሰፈሩ። እግዚአብሔርም ሙሴን በዮርዳኖስ አጠገብ በኢያሪኮ ፊት ለፊት በሞአብ ሜዳ እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው ወደ ከነአን ምድር ዮርዳኖስን በተሻገራችሁ ጊዜ የአገሩን ሰዎች ሁሉ ከፊታችሁ ታሳድዳላችሁ። የተቀረጹትንም ድንጋዮቻቸውን ሁሉ ታጠፋላችሁ፣ ቀልጠውም የተሰሩትን ምስሎቻቸውን ሁሉ ታጠፋላችሁ፣ በኮረብታም ላይ ያሉ መስገጃዎቻቸውንም ታፈርሳላችሁ። ምድሪቱንም ለእናንተ ርስት አድርጌ ሰጥቻችኋለሁና ምድሪቱን ትወርሷታላችሁ፣ ትቀመጡባትም አላችሁ። ምድሪቱም በየወገኖቻችሁ በእጣ ትወርሳላችሁ። ለብዙዎች እንደ ብዛታቸው ለጥቂቶችም እንደ ጥቂትነታቸው መጠን ርስትን ትሰጣላችሁ። እያንዳንዱ ሁሉ ዕጣ እንደወደቀለት በዚያ ርስቱ ይሆናል። በየአባቶቻችሁ ነገዶች ትወርሳላችሁ። የአገሩንም ሰዎች ከፊታችሁ ባታሳድዱ ያስቀራችኋቸው ለዓይናችሁ እንደ ሾክ ለጎናችሁም እንደሚወጋ ነገር ይሆኑባችኋል በምትቀመጡባት ምድር ያስጨንቋችኋል። እኔ በእነርሱ አደርገው ዘንድ ያሰብኩትን በእናንተ አደርግባችኋለሁ ይላል። የዛሬ ንባባችን ይህን ይመስል ነበረ። በየምሽቱ ሶስት ሰዓት ላይ በቲክቶክ እና በቴሌግራም የቀጥታ የመጽሐፍ ቅዱስ ጥናት ስላለን ያነበብነውን ክፍል እናጠናለን። እዛ መታችሁ አብራችሁን የእግዚአብሔርን ቃል እንድታጠኑ ጋብዛለሁኝ። ጸጋ ይብዛላችሁ።